ላይ ሀገር ውስጥ በመላ ለምትኖሩ ጦሩ የኖህ መርከብ ሚዲያ ቤተሰቦች እንደምን አላችሁ እንደምን ቆያችሁ እግዚአብሔር አምላክ በድጋሚ ስላገናኝን ስሙ ይክበር ይመስገን ወደ ኖህ መርከብ ሚዲያ ቤተሰቦች እንግዲህ በዛሬው ወደ ኖህ መርከብ ሚዲያ ቆይታችን የተወሰኑ መልእክቶችን ነው እየላችሁ የመጣሁት ያው አብዛኞቹ የምንታዘባቸው ለጥንቃቄ የሚጠቅሙ ጭምር ናቸው እና ያለንበትንም ሁኔታ ምን ላይ ነው ያለ ነው እንደ ሀገር ማለት ነው ከዛም ደግሞ ሰፋ አርገን ስንመለከተው እንደ ሃይማኖት በተለይ ኦርቶዶክስ ያህቶች ወንድሞቼ እኛን በጣይ የሚመለከትም ጭምር ስለሆነ ማለት ነው። ሌሎችን አይመለከትም እያልኩ አይደለም። እንደኛ ግን ከኛ የሚጠበቅብንም ድርሻ ምንድን ነው የሚለውንም እግረ መንገዳችንን የቤት ስራው መውሰድ ጭምር ስላለብን ነው በዚህ ደረጃ ሄደ መናገር የወደድኩት። በቅድሚያ እንግዲህ ሰሞኑን በማህበራዊ ሚዲያ ላይ መነጋገሪያ የሆነውን ጉዳይ አስታውሳላችሁ። እንግዲህ ከእፎይ ጋር በተገናኘ ማለት ነው። እሱንም በተመለከተ ከትናንት ወዲያ እንደዚሁ አንድ መልእክት እናንተ ማጋራት ይታወቃል አይነት ነገሮች አይጠቅሙንም በሚል ያጋራሁት ነገር ነበረ። ምናልባት ቱቢዝ የሆነ ሁኔታውን ለመነጋገር እፎይ በዛ ደረጃ እንደዚህ አይነት ሀሳቦችን ለማንሳት የተገደደበት ምክንያት ያው በቅድሚያ በእስልምና በኩል ያሉ አንዳንድ ወንድሞች ወይም ኡስታዞች የማይገባ ሃይማኖታዊ ይዘት ያላቸው የክርስትናውን ዓለም ከኢየሱስ ክርስቶስ ጋር፣ ቅዱሳን ጋር፣ ከታቦቱ ጋር በተገናኘ ያስተላለፉት መልእክት እንዳለ ሁላችንም እናውቃለን። እሱ ነገር ምናልባትም ለእፎይ ምላሽን ለመስጠትና የሄደበትን ርቀት ሁላችንም ለማየት ችለናል። ታዲያ በዚህ መካከል እንግዲህ ነው የአንዱ እምነት ሲነካ አንዱ ዝም ስለማይልም እንግዲህ እንደ አይነት መካረሮች ውስጥ የመግባት ሁኔታዎችን ለማየት ችለናል። በአጠቃላይ ግን ጠቅላላ ሲደረግ እውነቱን ለመናገር እንደ አይነት አካሄዶች ስለማይጠቅሙ ስለማያዋጡ፣ ለእኛም ለእስልምናውም የሚያምርብን የሚጠቅመን አብረን ተከባብረን የምንኖርበትን አንድ የሚያደርጉንን የሀገራዊ በፖለቲካ ጉዳይ በማህበራዊ በኢኮኖሚያዊ ጉዳይ የሚያስተሳስሩን በርካታ ነገሮች አሉና እነሱን ላይ ላይ በእናተኩር የተሻለ ይሆናል በሚልም በነበረኝ ፕሮግራም ላይ ሀሳብ ማጋራት ይታወቃል። ምናልባት አንዳንዴ ከይቅርታ ጋር ተገናንቶ ልጁ ይቅርታ ይጠይቅ የሚል ሀሳብም አይቻለሁኝ። እውነት ነው። እኔ በእሱ በኩል እኔም አልቃወምም። ግን እሱ ብቻ አይደለም ይቅርታ መጠየቅ ያለበት በዛም በኩል ያሉ ያጠፉ ስላሉ ማለት ነው። ማለት ሚዛናዊ በሆነ መልኩ ነው ሁሉን ነገር ማድረግ ያለብን የሚል እምነት አለ። በእስልምናውን በኩል የክርስትናውን ፊገር የሚባሉ የሃይማኖት ምሳሌ የምንላቸውን የማይገባ ቃል የተናገሩ ሰዎች እንዳሉ ሁላችንም እናውቃለንና በዛም በኩል በዚህም በኩል ይቅርታ ተጠይቆ መታረሙ መስተካከል አለበት ብዬ አምናለሁ። ታዲያ ይሄን በተመለከተም እንደዚሁ የኢትዮጵያ ሃይማኖት ጉባኤ ያወጣው መግለጫ አለ። እሱም ያወጣው መግለጫ አንዳንዴ አሁን ላይ ከረንት በዚህ ደረጃ ቀድሞ ማውጣቱ ያው በክርስትናው ዘንድ ያሉትን ቅርት ቢያሰኝም፣ ለምን በተለይ በእስልምናው ዘንድ ያሉ ወንድሞች የማይገባ ቃል ሲናገሩ ከነበረበትን ጊዜ ስናሳውስ እጅ በጣም ቆየት ያለ ጊዜ ጀምሮ ነው እና አሁን ላይ ያደ መግለጫ የሰጠው ያው ቢዘገይም ቢረፍድም መስጠቱ ያው ክፋት የለውም፣ ግን ቀደም ብሎ መሆን እንዳለበት ነው የማምነው። በአጠቃላይ ዞሮ ዞሮ ግን ምንም ሆነ ምንም ለሁላችን የሚጠቅመን እንደ ሀገር ለና ኑሮን የሚችለውን ነገር መከተሉ ለሁላችን የሚጠቅማል። ማንም ሰው ፈልገውን እምነት የመከተል መብት አለው። ይሄ ነጻ ፍቃዳችንን ከማንም አይደለም ያገኘነው ከእግዚአብሔር ነው። በአጠቃላይ አሁንም እንደ ሀገር ደግሜ መናገር ፈልገው ከሚለያዩ ነገሮች የበለጠ አንድ የሚያደርጉ በርካታ ነገሮች ስላሉ በእነሱ ላይ ትኩረት ብናደርግ የሚል እምነት አለኝ። ለማንኛውም እስኪ የሃይማኖት ጉባኤ ያወጣውን መግለጫ እንደዚህ እናድምጠው። የኢትዮጵያ ሃይማኖት ተቋማት ጉባኤ ዘለግ ያለ መግለጫን ይዞ ወጥቷል። ሰሞን ሰሞንኛ ሶሻል ሚዲያ ላይ የእምነት ጸብ እስኪመስል ድረስ ብዙ ግለሰቦች በሃይማኖት ተቋም ስር ሆነው ሌላውን ሃይማኖት እየወረፉ የቀረቡበትም ሁኔታ አለ። ታዲያ ለዚህ መፍትሄ ያለውን ሐሳብ አስቀምጧል። እንዲሁም ራሳቸው የሚተዳደሩበት ህጎችንም ማሻሻያ አድርጓል። ሃይማኖታዊ ንጽጽር የሚባለውም እጅግ በጣም የሰከኑ በሰል ያሉ አባቶች ስርዓትና ዲሲፕሊን ባለው ዶግማዊ ውይይት የሚያደርጉበት ነው። ሰሞኑን ግለሰቦች እያደረጉ ያሉት ነገር ልክም አደለም። ተቋማዊ ይዘትና እይታ እንዲኖረው አድርጓልም ሲልም ገልጿል። ታዲያ በሰሞኑ ክርስቲያንና ሙስሊም ማል ችግር የተፈጠረ እስኪመስል ድረስ ነብዩ ማህመድ ሰለላሁ ዐለይሂ ወሰለም እንዲሁም በጌታችን በመድኃኒታችን በኢየሱስ ክርስቶስ ላይ የሚዘባበቱ ጸያፍ ቃላትን የሚናገሩ ለጸብ የሚያነሳሱ ድርጊቶችን የሚሰሩ ግለሰቦች አሉ። እዚህ መጋይር እርምጃ እንዲወሰድ እንፈልጋለን። የሕግ አካላት ትብብር እንድታደርጉም ሲሉ ጥሪ አቅርቧል። እዛም ባሻገር የትኛውም ግለሰብ ጽዩፍ ቃል እንዲሁም ጸብ የሚያነሳሳ ሌላ ቤተ እምነትን የሚነካ ከሆነ በራሱ ቤተ እምነት እንዲቀጣ ህግም ማሻሽለው መተዳደር አድርገው አስቀምጠውታል። የሆነ ሆኖ ግለሰቦች የሚሰሩት ስህተት ህጋዊ አግባብ ባለው መንገድ መጠየቅ እንጂ ሌላ ስህተትን በስህተት መስራትም ልክም አይደለም ብለውም ተናግረዋል። ከዛም ባሻገር በተያያዝነው የአብይና ረመዳን ጾም ሁሉም ምዕመን ለሳ ዝግጅ ሆኖ ጸሎቱን እንዲጸልይና የራሱን ሃይማኖት ስብዕና እንዲያስከብርም ጥሪ ቀርቧል። እናም የሀገር ሰው ሰላም ለሀገራችን፣ ሰላም ለህዝባችን ማናችን ብሎ እንደየግላችን የምናደርገው የእምነት እንቅስቃሴ ተጠያቂ እንሆናለን እንጂ አንዱ አንዱን በሞረፍ የሚመጣ ክብርም የሚመጣ እምነት አስተምህሮም የለም ዚህም ሁላችንም በየቤታችን ሰከን ብለን ወደ ቀልባችን ተመልሰን የራሳችንን መታጠንክረን የምንሄድበትን መንገድ እንፍጠር፣ እላለሁ ይህ የሚኖር ህይወት ነው። ሰላም። ውድነ መርከብ ሚዲያ ቤተሰቦች፣ እንግዲህ እንደሰማችሁት መልክቱን የሃይማኖት ጉባኤ ያወጣው መግለጫ፣ ምናልባት እኔ አንዱ ቅሬታ ያልኳችሁ ከዚህ በፊትም እንደ አይነት ስጠገባዎችና ክርክሮች ነበሩ፣ ቀድሞ አለማውጣቱ አሁን ለደረስንበት ሁኔታ ላይ ዳርጎናል ለማለት ያክል ነው እንጂ ሌላ አይደለም። ስለዚህ ምናልባት አንዳንድ ቶች ወንድሞችም ይሄን ነገር እያቀረብኩ ባለሁበት ሰዓት የሆነ የመለሳለስ ነገር የምታሳየው ነገር አለ የሚል አለና ይህ የመለሳለስ ያለ መለሳለስ ጉዳይ አይደለም። ሃይማኖት የግል ነው፣ ሀገር የጋራ ነው። አንድ ሊያደርገን የሚችለው ነገር ላይ ብቻ ነው ፎኩስ አድርገን መስራት ያለብን። ሰው ይገደል የሚል እምነት የለኝም፣ መገደልም የለበትም። እንደሰማ ነው እንዳየነውም በእስልምናውን በኩል ያጠፉ ሰዎች አሉ በኢየሱስ ክርስቶስ ላይ በታቦቱ ላይ በቅዱሳን ላይ ሲዘባበቱ የነበሩ በእውነትም እናቃቸው ማለት ነው። በማህበራዊ ሚዲያ ላይ በሰዓቱ ማንም ኢቭን ለእንደዚህ አይነት ጉዳይ ዞር ብሎ መግለጫ ይሰጥም የለ እንደ ተቋምም እንደ ሃይማኖት መምህርም እንደ አባትም ማለት ነው። አሁን ላይ ነው ይሄ ነገር የፈነዳው ማለት ነው። ስለዚህ ከሆነ ነገሮች ከመጀመሪያው በእንጭጩ ነው መቅጣት ያለባቸው። ምናልባት ወንድማችን እፎይ ወደዚህ መድረክ አንዱ የመጣበት እነሱ ጎርጉረው የማይገባ ነገር የሚናገሩበት ሰዓት እሱም ለዛ ጸፋ በሚሆን መልኩ የተናገርበትን መንገድ ነው ለማየት የታዘብኩት። ምናልባት አሁንም ቢሆን ነገሮችን ሰፋ አድርገን በማስተዋል መመልከት አለብን። ለምሳሌ እንደ አይነት ነገሮችን ሊያረጋግጡ የሚችሉ አንድ ህታችን እናድመጣት ምን እንዳለች ማለት ነው። በቅድ በውስጥ ይህ ተንጫጫችሁ ነው ተንጫጩ። እኔ ግን አሁንም ንጽፅር ላይ ለሚሰሩ ልጆች ጥያቄ አለኝ። ንጽጽር ላይ የምትሰሩ ልጆች ከየት ነው የምትመረቁት? ከየት ነው የምትወጡት? ሳይኮሎጂ ትማራላችሁ ሆይ? አሊሞቹ ያውቋችኋል ሆይ? ከየት ነው የምትወጡት? መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወታችሁ የሌላውን እምነት የሚተነኩስ ንግግር፣ ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪአክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱም? ላለፉት ስድስትና ሰባት ወራት እኔ ከስሩኝ ይሰማችሁ ነበረ በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት። ሴንሴቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ አሁን ላይ ይሄ ሰው የተናገረውን ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል። ይሄ እናንተ ስራ ውጤት ነው። ግን ያኔ ላለፉት ስድስት ሰባት ወራት እኔ ስሰማችሁ እየታዘብኩ የነበረው ለምንድን ነው ህዝበ ሙስሊሙ ዝም የሚለው? ለምን ዝም አለ? ለምን አጉምጉሞ ለራሱ አውርቶ ለምን ዝም አለ? ያኔ ለምን አልተጮኸም? ከየትኛው ተቋም ነው የምትወጡት? በዛ ላይ ደግሞ ይሄ እናንተ ከላይ ሁናችሁ ስታስተምሩ መጽሐፍ ቅዱስ ቁርአን ከፍታችሁ ስታስተምሩ ከታች ያሉ የሚከታተላችሁ የተለያየ አይኪው ያለው ሰው ነው የሚከታተላችሁ። የአንደርስታንድ የማድረግ እንትኑ የተለያየ ነው፣ ሰው የሚሰማቸው ማለት ነው። አግሬሲቭ ሆኖ የሚሰማለ፣ ፔሸንት ሆኖ የሚሰማለ፣ ይተማራል፣ ያልተማራል። ለእንደዚህ አይነት ሰዎች ትምህርት የሚታቀርቡ ልታድኗቸው ከሆነ ዱላ ቀረሽ ንግግር እየተናገራችሁ በዛ መንገድ አደለም። ይህንን እሰቡበት። አሊሞችን በዚህ ጉዳይ ዝም ባይሉ ጥሩ ነው። ወደፊት ይሄ ነገሩ ወደ ጦርነት እንዳያመራ፣ ሀገሪቱ እኮ የራሷ ምስቅልቅልል በጣም ብዙ ችግር አለባቸው። አሁን ይህን ጉዳይ ተጠቅመው ፖለቲከኞች ደግሞ ነገሩን አዙሮ የብሄር ጉዳይ አስይዘው ሀገሪቱን ለመበጥበጥ ቆመው ተነስተዋል። መነሻው ግን የኛ ልጆች ናቸው። ስለዚህ ኃላፊነታችሁን ውሰዱ። ወደ ለመርከ ሚዲያ በሰቦች እንግዲህ እውነታው እንደዚህ ነው ነው ባጭሩና በእውነት እንደ አይነት አስተሳሰብ ያላቸው እህቶች ወንድሞች በሁላችንም በኩል በእስልምናውም በክርስትናውም ሊበረታቱና ሊደግፉ የሚገባቸው ናቸው። ዘላቂና መሰረታዊ የሆነ ሰላም ሊያመጣ የሚችል አነጋገርና ሀሳብ ያላት ትናንትና እኔ ሀሳቧን በጣም ስለገዛሁት ነው በዚህ ደረጃ እሷን ሀሳብ ላጋራቸው የመጣሁት እና ዞሮ ዞሮ አሁንም ቢሆን በቀጣይ መስተካከል አለበት። ሁላችንም የፈለገንም መንገድ መከተል መብታችን ነው። መከባበር ግን መሰረታዊ ነገርና ሊሰመርበት የሚገባ ጉዳይ ነው የሚል እምነት አለኝ። ሰባችሁን አሁን በጨዋ ደንብ ማስቀመጥ ትችላላችሁ። በእስልምና በክርስትና ተከባብረን አንድ በአንድ ላይ የምንኖርባት ሀገር ናት ኢትዮጵያ ሀገራችን። ስለዚህ አንዱ የአንዱን እምነት በጣም ሃይማኖታችን፣ በክርስትናውም በስልምናውም ሁላችንም እንዳመንበት መንገድ ፊገር የምንላቸውን አካላት በእኛ ኢየሱስ ክርስቶስን፣ በምስልምናው ደግሞ የነብዩ መሐመድን ሁላችንም ማክበር ግዴታ፣ መከተል አይደለም እኛ ለእነሱ የሚያምኑትን መንገድ እምነት ስናከብርላቸው ግዳም ማመን አይጠበቅብንም። እነሱም የኛን ኢየሱስ ክርስቶስን ማመን አይጠበቅባቸውም፣ ግን ማክበር። ይሄ አንድ ጋ ሊያኖረን የሚችል ሕግና ስርዓት ነው ብዬ አምናለሁ። ስለዚህ ያለኛ አመለካከት ነው። በቀጣይም ዳን ነገሮች በቋሚነት መስተካከል አለባቸው። ማንም የማንንም እምነት ማንቋሸሽ የለበትም። እንደወጉ ፕሮፌሽናል በሆነ መልኩ ሃይማኖታዊ መድረክ እየተዘጋጁ መነጋገር ሀሳብ መለዋወጥ ይቻላል። በአጠቃላይ አሁን በቅርብ የመጣው ይሄ ቲክቶክ ላይ ላይቭ እየተባለ ሃይማኖትን እንደመከራከሪያ አድርጎ የሚደረጉ ፕሮግራሙ ግን እኔ በግሌ አልደግፋቸውም። እንደ አይነት ነገሮች በቀጣይም ካሉም ትክክለኛ ፕሮፌሽናል በሆነ መልኩ ዳያሎግ ውይይት ቢሆን በጥላቻ ላይ፣ ማንቋሸሽ ላይ፣ መሰዳደብ ላይ መሰረት ያደረገ ፕሮግራም ባይሆን ጥሩ ነው ብዬ እኔም በግሌ መልእክቴን እንደ መርከብ ማስተላለፍ እወዳለሁኝ። እንግዲህ በአጠቃላይ ይህን ያለው ነገር ለሀገራችን ሰላምን ያምጣልን። እስኪ በቀጣይ ደግሞ አንድ መልእክት ልጨምርላችሁና የዛሬውን ቆይታችንን እናጠናቃለን። ማሪስቶፕስ በወር አርባ ሁለት ሺህ ውርጃዎችን እንፈጽማለን። በወር አርባ ሁለት ሺህ ውርጃዎች አርባ ሁለት ሺህ ውርጃ እና ለእኛ ጋር ከእርግዝና ጋር በተያያዙ እርዳታ ፈልገው የሚመጡ ሁለት መቶ ሺህ በላይ ሴቶች መካከል ይህን ያህል ፐርሰንቱ የጽንስ ማቋረጥ አገልግሎት ያገኛሉ ይላል። እንግዲህ በ31 ክሊኒኮች ብቻ ማለት ነው። ማሪስቶፕስ እዛም ላይ ጽፈውታል፣ ተናግረውታል በኢንተርቪው ላይ ባሉን በስራችን ባሉ 32 ክሊኒኮች ውስጥ 42 ሺ እንግዲህ ምን ማለት ነው? በቀን ስታሰላ ወደ 1420 አካባቢ ውርጃዎች ማለት ነው። በአንድ ክሊኒክ ብቻ ማለት ነው። እድሜያቸውን ደግሞ የተቀመጠውን ስናይ ከ15 እስከ 21 እድሜ ያሉ ናቸው ወጣቶች ማለት ነው። ይህ ለምን ሆነ ብለን ስንጠይቅ አንደኛ ያው ውርጃ ኢትዮጵያ ውስጥ ሕጋዊ ሆኗል እና የሴቶች መብት ነው መብታችሁን መጠቀም መብታችሁ ናቸው እና ሴክሹዋል ራይትስ እየተባለ በነገራችን ላይ ሴክሹዋል ራይትስ ምን እንደሆነ ባለፈው ተናግረዋለሁ። የወሲብ መብቶች የግብረሰዶም አጀንዳ እንደሆነ ተናግሬ ያለው። በዛ ውስጥ ደግሞ አብሮ ፓኬጅ ውስጥ ምንድን ነው ያለው በቃ ከለጋ ዕድሜ ጀምሮ ወሲብን እንደ ልብ መፈጸም የሰው ሁሉ መብት ነው ነው ያለ ክልከላ፣ እና ኮንዶም እናድላለን፣ ኮንትራሴፕቲቭ ፒል እናድላለን፣ እርግዝና መከላከያ እናድላለን እና ልጆች ከለጋ ዕድሜያቸው ጀምሮ ሴክሱዋሊቲያቸውን ኤክስፕሎር ማድረግ አለው። በእንግሊዝኛ ስለሚቀመጥ ብዙ ስሜቱ አይገባል። አሪፍ ይመስላል። ከጀርባው ግን እንዴት አይነት ጥፋት የጥፋት አጀንዳ መሆኑን ትውልድ እንዲያውቅልኝ ይፈልጋል። በውርጃ የሚጠፋው እያንዳንዱ ህይወት የማይተካ ነው። ደመርከ ሚዲያ በሰቦች ይህን ነው እንግዲህ ተጥንቃቂ ምለት ህዝብት የሚያልኳችሁ ማርሲሶፕ እንግዲህ ያወጣውን ሪፖርት ሰምታችኋል በ32 ነው፣ በ31 ጤና ጣቢያዎች ብቻ በወር 42000 ውርጃ ማለት ነው እና ለመናገር በእያንዳንዱ ጤና ጣቢያ ላይ ምን ያክል ለሚካሄደው የሚለውንም ሰርቶታል። በአመት በእነኚህ ጤና ጣቢያዎች ብቻ እንግዲህ አማካኝ ነው፣ ግማሽ ሚሊየን በላይ የሰው ልጅ ነፍስ ይጠፋል ማለት ነው ምናልባት ምናስበው አሁን በጦርነት የሰው ልጆች ህይወት ማለፍ ምናምንም እንድላቸው ነገሮች እግዚአብሔርን የሚያስቆጣው ነገር አንዱ ያ ነው። ምንም አይካድም። በዛም የሰው ልጆች ህይወት ያልፋል። ግን ደግሞ እንደምታዩት በውርጃ በወር አርባ ሁለት ሺህ ውርጃ ይካሄዳል። ያውም በሰላሳ ሶስት ጤና ጣቢያዎች ብቻ ነው ማሪሶፕ በሚከታተላቸውና ሰፖርት በሚያደርጋቸው ክሊኒኮች ብቻ ማለት ነው። ይህንን እንደ አዲስ አበባ እንደ ከተማ ውሰዱት፣ ከዛም እንደ ሀገር ውሰዱት። ሁሉም ክልሎች በወር ምናልባትም ያለምንም ማጋነን በሚሊየን የሚቆጠር ውርጃ ይካሄዳል እንደ ብሎ እንደ ማለት ነው። ኧረ እንደዚህ እየሆነ ነው ወይ እግዚአብሔር የሚታረቀን የሚለው መሰረታዊ ጥያቄ መነሳት አለበት አንዱ ማለት ነው። ግን ደግሞ ከዛ በፊት ሌላው መጠየቅ ያለብን ትውልዱ ለእንዲህ አይነት ነገር ያበቃው ምንድን ነው የሚለው ሌላኛው ጉዳይ ነው። እምነትና ሃይማኖት አለን ብለን እያሰብን አንገታችን ላይ ማተብ አለን ብለን እያሰብን ይሄ ሁሉ ቤተክርስቲያን አለ ብለን እያሰብን ይሄ ሁሉ ደብር አለ፣ ይሄ ሁሉ መምህር አለ፣ ይሄ ሁሉ ሊቃውንት፣ ይሄ ሁሉ ጳጳስ፣ ይሄ ሁሉ ዲያቆን፣ ይሄ ሁሉ ሰባኪ፣ ይሄ ሁሉ አገልጋይ አለበት ተብሎ በሚታሰብበት ሀገር ላይ፣ ኢትዮጵያ ልጆቿን ወደ እግዚአብሔር ዘረጋለች ተብሎ የሚነገርባት ሀገር፣ እግዚአብሔር እየተባለች የምትነገርባት ሀገር፣ እርግጠኝነት ደፍሮ መናገር የሚችለው አብዛኛውን ቁጥር የሚይዘው በክርስትና ውስጥ ያለው ትውልድ ሊሆን እንደሚችል ያለምንም መጣጠር በድፍረት መናገር እችላለሁኝ። በምን አይነት መልኩ ነው ትውልድ እየተጨፈጨፈ ያለው ነው? እኛ በጦርነቱ ብቻ ልን እንችላለን፣ ግን ትውልድ ስለ እንደዚህ አይነት ኬርለስ ነገር እንዴት ተዳረገ? ዛሬ ባን ጀምረው ደስ ይለኛል። አዲስ ዓለም ስርዓት ማለት ይሄ ነው። የወደፊቱ የዓለም ስርዓት ተብሎ የሚታወቅለት የሚነገርለት ማለት ትውልዱን በእንደዚህ አይነት የኃጢአት አረንቆ ውስጥ መዝፈቅና ከእግዚአብሔር መለየት ነው። ከእነዚም ከዛም በኋላ እንደህ አይነት እሳት ይወርድብናል። የጦርነት እሳት፣ የችግር እሳት የምታዩት ነው። በፖለቲካው፣ በኢኮኖሚ፣ በማህበራዊ ምናልባት እኛ መሪዎች ላይ አንገታችን፣ እጃችን ልንጠቁም እንችል ይሆናል አንዳንድ ጊዜ የሀገራት መሪዎች እንደ ሀገርም እንደ ዓለም አቀፍም ለምን ጨካኝ እንደሚሆኑ ኮዛቸውን ምክንያታቸውን ስንፈልግ ምንጩን ከእግዚአብሔር ነው የምናገኘው። እግዚአብሔር አልገዛ ያለ ሕዝብ በምን አይነት መልኩ እንደሚቀጣ ሁላችንም ቁጭ ብለን እያየን ነው። ጆሮችን እየሰማ አይናችን እያየ ማለት ነው። አሁንም ግን እጃችንን ወደ ራሳችንን መጠቆም አልቻልንም። ወደ ሰው ነው አሁንም የምንጠቁመው። ችግሩ ምንጩ ሁሉ የሰው አድርገን ነው አሁንም እያየንና እየተነጋገርን ያለ ነው። ግን እንደዛ አይደለም። ወደ ራሳችን እንመልከት። ሴቶች፣ ሴቶቻችን ውርጃ የምታካሄዱ ይሄ የወጣው ሪፖርት በቁጥር የተተመነ ያውም አቬሬጅ ተደርጎ የተነገረ ያውም በ32 ወይም 31 ጤና ጠቢያ ወይም ክሊኒኮች ብቻ ነው። እንደ ሀገር ስትወስዱት በእነኝህ ጤና ጠቢያ ብቻ ከግማሽ ሚሊዮን በላይ በውርጃ የሰው ልጅ ይገደላል ማለት ነው። እጅግ በጣም ይዘገንናል። እጅግ በጣም ለመስማትም ለማየትም የሚዘገንንና የምንሰማቸውና የምናያቸው ነገሮች በርካታ ነገሮች፣ ወዴት እየሄዱ ነው የሚለው ነገር አሳሳቢ ደረጃ ላይ ያለ ነው። ስለዚህ ሁላችሁም ልጆቻችሁን፣ እናቶች፣ እህቶች፣ ወንድሞች ልጆቻችሁን ማስተማር ብቻ ሳይሆን ውሏቸውን፣ ሁኔታቸውን፣ ክስተታቸውን ምን እንደሆነ ፈትሹ። ሁላችንም በየቤታችን ነው ጉዱ ያለው ነው ማለት ነው። ለማንም የምንተው የቤት ስራም አይደለም። ስለዚህ በዛ ደረጃ ነገሩን ሰፋ አድርገን ተመልክተን ከእግዚአብሔር ጋር ሊያስታርቀን የሚችለውን እውነተኛ መንገድ መከተል ይኖርብናል ብዬ አምናለሁ። የሰው ልጆችን ነፍስ ማጥፋት እንደዚህ ቀላል አይደለም። ማንኛውም ጽንስ ከአርባ ቀን በኋላ ሰው ነው። ዓይን እጅ፣ እግር፣ መላው የሰውነት ሕዋሳት ስሜት የሚሰጠው ሰው ነው በቃ። ስለዚህ ጥንቃቄ እናድርግ። እጅግ በጣም የሚዘገንን ነው። ምናልባትም ሌላ ዓለም ላይ የሌለ ቁጥር ነው ብሎ መናገር ቢቻል ራሱ ማጋነን አይሆንብኝም። ስለዚህ ወደ እግዚአብሔር የሚያቀርበንን መንገድ ብንከተል የተሻለ ነው። ሃይማኖት አለን እምነት አለን ብለን የምንናገር በክርስትናውም በእስልምናውም በጣም ልናፍርበት የሚገባ ጉዳይ ነው ብዬ አምናለሁ። ይሄ ያለ መድረጃ በድጋሚ እስከምንገናኝ መልካም ቆይታ እንዲሆን